ከ9 ዓመቴ ጀምሮ እስካሁን ማለት ለ11 ዓመት ያክል የሰው ደም እየወሰድኩ ነው ማለት ነው። እዚህ ጋራ በመቆሜ በጣም እግዚአብሔርን አመሰግነዋለሁ። ምክንያቱም እዚህ የመቆሜ ምክንያት ደም ነው። ደም ተሰጥቶኝ ነው እዚህ ልደርስ የቻልኩት። ሕክምና ላይ የተቆየት ለ11 ዓመት ያክል ነው ከ9 ዓመቴ ጀምሮ እና የደም መፍሰስ ችግር ነበር የነበረኝ ባፍና ባፍንጫ የደም ይፈሳኝ ነበረ ወደ ጤና ተቋም በመውሰድ ነገሩን መቆጣጠር ስላልተቻለ ወደ ሆስፒታል ነው የተወሰድኩት። ሆስፒታል ጥቁር አንበሳ ስገባ በጣም የደም እጥረት ነበረ። ደም ያኔ ወዲያው መገኘት አልተቻለም። በቤተሰብ የሚባል ነበረ እና እንዴትም ተብሎ ሲገኝ ሕይወቴ መትረፍ ችሏል እና በሰዓቱ በቀን እስከ ሶስት ዩኒት ደም ውስድ ነበረ ለተከታታይ ሶስት ወራት ያክል ከዛም ወደ ቤት ሄጄ ቼክ አፕ እንዳደርግ ተደርጎ ለሶስት ወር በሶስት ወር ያህል አንዳንድ ደም እየወሰድኩኝ ቆይቻለሁ። አሁን ሕክምና እየሄድኩ ነው። አሁንም እየተከታተልኩ ነው። በየወሩ እከታተላለሁ። የኔ ችግር የደም መፍሰስ ነው። የደም መፍሰሱ ደግሞ ምክንያት ያለመርጋት ደግሞ የደም አለመርጋት ይባላል። እስካሁን መፍትሔ አልተገኘለትም። ምክንያቱም መፍትሔው ምርመራዎች መጀመሪያ ያስፈልጉታል ከምርመራዎች በኋላ ወደ መፍትሄ ይመጣል። ነገር ግን እንደዛም ሆኖ አሁን ቆሜ እንዲህ ላወራ ልማር የቻልኩበት ምክንያት ደም በመኖሩ ነው። ምክንያቱም ያለ ደም መቆየት ስለማልችል ቼክ አፕ በየወሮ አደርጋለሁ። በየወሩ በሄድኩ ቁጥር ደም ያንሰኛል፣ ለደሜም ደም ወስዳለሁ። ከዘጠኝ ዓመት ጀምሮ እስካሁን ማለት ለ11 ዓመት ያክል የሰው ደም እየወሰድኩ ነው ማለት ነው። ይህም የሆነው በእናንተ ምክንያት ነው። እናንተን ላመሰግን እወዳለሁ። በዋነኝነት እግዚአብሔር እዚህ ያደረሰኝ እግዚአብሔር ነው። ከእግዚአብሔር በታች ደግሞ ደም ለጋሾችን በጣም ላመሰግናችሁ እፈልጋለሁ። በዚህ ምክንያት እኔ እዚህ ጋር ሌሎቹን ወክዬ መጣሁ እንጂ እኔ የምከታተለው የካንሰር ማዕከል ውስጥ ነው። የካንሰር ማዕከል ውስጥ ቅድም ዶክተር እንደተናገረው የሚወስዱት ኬሞ ቴራፒ ወይም ኬሞ ያለ ደም አይሆንም። ስለዚህ እያንዳንዱ ህፃናት እያንዳንዱ ቤተሰብ ካንሰር መድኃኒት ለመውሰድ ደም ያስፈልጋል። ስለዚህ ይሄ በቂ አይደለም። ከበቂ በላይ ደም ያስፈልገናል።